ቤት የመተሽ፣ ዞር በይልኝ። አሁኑኑ ከቤት ውጭ አልወጣም፣ ዞር በይልኝ። ብዙ አትልፊ ፍቅር፣ እኔ አልወጣም። እሺ እማዬ እስክትመጣ ድረስ እዚህ ቤት ነው የምቆየው። ሌላ ነገር ካልፈለክ አርፈሽ ቁጭ በይ። እሺ አሁን እንደዚህ ሲናፍቂያቸው አለ ማለት ነው። ይህን ቆንጆ ናቸ። ቆይ ምን እያደረግሽ ነው? ልገኝም። ቆይ ምን በድለሽ ነው? ሁላችንም እንደዚህ ለመግደል ተመልሰሽ የመጣሽ ሆን? እኔ ምንም ያደረግኩት ነገር የለም በቃ። ቤዛ እዚህ መምጣትሽን ታውቃለች? አዎ ታውቃለች። በቃ እናንተ ላይ አይመለከታችሁም። ልገኝ። ቆይ አንቺ ከኛ ምንድን ነው እማዬ ከፈቀደችልኝ እሷ እዚህ ገቢ ካለች እናንተ የሚመለከታችሁ ነገር የለም። አሁን ታውልለ ጭ የሆነ ነገር አሰበሽ መልሰሽ ነጣ ጭ እንዴት ታስገባታለህ? ስንት ነገር እንዳደረገች ቤዛ ቤዛ በቁጥጥር ያ እሱን እንግዲህ እናተታውቃላችሁ ግን አደራ። ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ በያላችሁበት ሰራተኛው አዳይ ክፍል 124 ይዤላችሁ ቀርበ ያለሁ ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ ሰብስክራይብ በማድረግ ቤተሰብ ትሆኑ በአክሎት በትትን አንጠይቃለን። የዛሬ ቪዲዮችን እንደሚሆነው እንግዲህ የባቡሬ እናት እናት ናት ማለት ነው። የባቡሬ እናት እንግዲህ ከነዳይመንድ ዳይመንድ እያሳደደች ትገኛለች። እንግዲህ የፍቅር እናትን ዳይቨና ዴቭና አደይን እንግዲህ ይዛለች ማለት ነው። አንድ ላይ ሲሳሳሙ ማለት ነው። ከዛ አዳይ እኮ ወደ ቤት እያደረኩኝ ነበረ። እንግዲህ አዎ፣ እንደዛ ነው። እንዲህ እዚህ ላይ ድረስ መሳት ግቢም አትመለሽም ባይሆን ገባ ብለሽ ትመለሻለሽ፣ ትላታለች ፍቅር እናት። እባክሽ እንደዛ ትሁኝ። አዳይ እንግዲህ ይሄ ምን አደርጋለሁ? በጣም ይቅርታ፣ ወደዛ መመለስ አልፈለግም። ለፍቅርም ለቲና ነግሪያቸዋለሁኝ። ባይሆን እንኳን መሄድ ካልፈለግሽ ተመልሰሽ ትሄጃለሽ። የአዳይ ምግብ ናፍቆን አልገብተሽ ሰርተሽ ትወጫለሽ ይላል። እኔ አኔ ያለች ጉዳይ ስላለብኝ እንግዲህ የቤቱን ነገር አደራ አዳይ፣ እሺ እትዬ እሄዳለሁ፣ እያለችም አዳይም እንግዲህ እሺ እያለች ያኔ ደርሶ ለመመለስ እንጂ ስራው ላይ አሻፈረኝ ከእናንተ ጋር አልሰራም ብላለች። ግን ዝም ብላ እትዬ እስከምትመለስ ድረስ አዳይን ቤቱን አየዋለሁ እያለች እሺ እያለች ደብም እንግዲህ ምግብሽ ናፍቆኛል የንሄድ እያለት የድ ማጽናት ይገኛል ማለት ነው። አዳይም እሺ ብላ እንግዲህ የዛሬ ብቻ ምግብ ለመስራት እመለሳለሁ፣ ግን የሌላ የስራ ሆኜ ለመስራት አልፈልግም ጥላለች ማለት ነው። አዳይን ማለትም እንግዲህ ከቤት ስለተባረረች አልፈለገችም እዛ ቤት ለመሆን። እሷ ግን ቦታውን እመቻታል ማለት ነው እንግዲህ እሄዳለሁ እያለችም እንግዲህ ዴቭና አዳይን እንግዲህ ለመሄድ አስበዋል። እዚ የሁሉም ነገር አውቆ ራላላወቀችም አዳይ እያለ ዴቭ እንግዲህ ሲሳሳሙ መጥታበት ነበረ። ብታቅ ኖሮ እንደዚህ ታውራ ነበረ። አላውቅም የሆነ ነገር እንደምታውቅ አይኗ ያሳውቃል። ምንም አላየችም፣ አትፍሪ አዳይ በይ። አሁን ወደ ቤት ንሄል፣ ግን ቃል ልትገቢልኝ ነው የምፈልገው። ምን? አዳይ ምን ቃል ልግባልሽ ዴቭ? ከአሁን በኋላ እንግዲህ እንደዚህ አይነት ነገር ሊፈጠር አልፈልግም፣ ከትዳር በፊት ምንም ነገር ሊያደርግ አልፈልግም። እሺ አዳይ ይላታል። እንደዚህ አይነት ነገር እንደማይፈጠር አሞክራለሁ፣ ግን አንድ ነገር እዋቄ፣ ያኔ ቆንጆ እያለ ዴቭ ከአንቺ ምንም የሚበልጥብኝ ነገር የለም ይሄ ብቻ ወቂልኝ ወድሻለሁ እያለ ዴቭም እጇን ይሰማታል። ስለተረዳኝም አመሰግናለሁ ትላለች አደይም። እና አሁን መንገዳችንን ሄድ ወይስ እዚህ ቆመን ወሬያችንን አውራ ይላታል ዴቭም። ሁለቱም ተያይዞ ወደ ቤት ያመራሉ ማለት ነው። የፍቅር ቤት እንግዲህ ሩት አበራን ኮክታ በሩን፣ ቤዛ በራን ኮክታ ስትመጣ፣ አንተ እዚህ ቤት ምን ትሰራለህ? አሹ የሳቀባተን በራስሽ ወደዚህ መጣሽ? ቆይ አልገባኝም። መቼስ ውስጥ አይደለም እንደ እዚህ ስራ ምትልክ እሳቸው ቢኖሩ ጥሩ ነበረ። አማየ የለችም። እንደ ያለም የውልሽ ቤዛ እሳቸው ሳይመጡ ከዚህ ቤት ንቅንቅ ማለት ያለም። ቆይ ለምን ሲጀመር አንተ እዚህ ተገጠርከው ያለምን ፍቃድ ነው? ሲጀመር ማነው እዚህ ቤት ዝገባይ ፈቃድ አለክ ወይስ ችግርክ ምንድነው? ከአንቺ በላይ ችግር ያለ ማን አለ? ጭራሽ ካንተ ብሶ ትጮሃለ። ላንቺማ ብጮህ ሲያንስብሽ እኮ ነው። ኤላታ። ለቤዛ እኔማ እግር እግርሽን ባደርገው ደስ ይለኝ ነበረ። ግን ለእት የብየ ነው በህግ ትቀጣ ያሉኝ። አንቺ መሰሪ ጨካኝ እያለ የምን ህግ የምን ቅጣት? አዳይ ለይሰራሹ ስራ። እንግዲህ ገብተሽ ታምኛለሽ። እንደዚህ ቀልደሽ ምትቀልጅ እንዳይመስልሽ። እንዴ እኔ ምን አደረኩኝ ደግሞ? ቆይ ደግሞ የነሱ ጉዳይ እስካሁን አልፈረሰም እንዴ? አንቺ ከንቱ፣ ባንቺ ምክንያት ከሞት አፋፍ ነው እንዴ። አይከብድም እንዴ? ይላታል። በይ አሁን ቀጥ ብለሽ ግቢ። ወዴት? ቆይ ሲጀመር ማን ነው እንደዛ ያለው? እኔ ምንም አውቀው ነገር የለም አይደል። እንደ ያለ አታቂም እንደ ያለ አሹ። ይስቅባታል ማለት ነው። ለቤዛ ይኸውልሽ ሁሉም ነገር አንቺ ነሽ። ዴቭ እና አዳይ ልድመርዥ ብለሽ ጦሰኛ ፍቅር ላይ ደርሰዋል እና እናታ የሁል ነገር ማየን አወቀች። ማወቅ ብቻ ሳይሆን እንግዲህ ተወስኖብሻል። የእጅሽ ነው የምታገኝ እኔ ባነበርኩበት ጊዜ ሆሎ ተመሳጠላችሁ ጠበቃችሁኝ። እሺ አሁን ሄድበት። ወዴት ወዴት ነው የምትሄጂ? አንዴ ከገቡ በኋላ መውጣት አለ እንዴ? ንቅንቅ የለም ይያለም። እባክህ አሹ በእናትህ እህት የለህም እንዴ? እባክህ እርዳኝ፣ እኔ እዚህ ቤት ከገባሁ መውጫ የለኝም። አሹ እንግዲህ አንጀቴ በላሽው እንዴ? ይለታል፣ ይስቅባታል። አንቺ መሰሪ፣ ምንም ብትናገሪ አልሰማሽም። እህቴ እኮ አዳይ ነው። እንግዲህ እያደረግሽው፣ አሁን ቀጥ ብለሽ ወደ ውስጥ ግቢ። ይላታል ማለት ነው እንግዲህ ስትወጣ ወዴት ወዴት ነው እግርሽን ማሳትም አይቻልም እግርሽን አልፈልገሉ ሰብራለሁ ካላች ከዚህ ንቅንቅ የለም ወደ ላይ ውጪ እያለ አሽውን ያባራራ አይ እንግዲህ ለቤዛ ወደ ላይ ያወጣታል ማለት ነው ማለትም የፍቅርና ሳትመጣ እሱ ሊለቃት አይፈልግም ባደረገችው ስራ ባደረገችው ሲራ ማለት ነው እዚህ ጋር የባቡሬ እናት እንግዲህ ትንሽ አይሞራቸው ስለሚያማቸው ቄጠማ በመስበር እያሉ እንግዲህ ከቄጠማ ጋር እንግዲህ እየተጫወቱ ይገኛሉ ማለት ነው። እንግዲህ ሁሉም በአምስት አምስት እያሉ እንግዲህ በአይምሯቸው እንትን ስላለ እንግዲህ ሁሉም ነገር እንትን እያለ ይገኛሉ ማለት ነው። ነገር ግን በጣም ያስጠላል ማለት ነው። ለምን ለምን፣ እንግዲህ ለምንድን ነው አንተ ጠጋ ብለህ አታወራትም? እናንተ ልታወራኝ ፈላጎተኝ አይደለችም። እናንተ ልታወራኝ አትፈልግም። እናንተ አይደለችም። ጠጋ ብለህ አውራት። በእሷ አልደረደረም። በጣም ነው ሞንዳት። እሷ ግን አጠጋው አልደስ ቆይ ሙሉ በሙሉ እንግዲህ እረስታለች ማለት ነው። እንደዛ እንግዲህ የሆነች ልጇ ሳይሆን እንግዲህ ወንድነቷን ምታያት እንዴት ማለት ነው። አልገባኝም ትላለች ለማምና ማለት ነው። ቆይ የእናትህማ በን ምክንያት ምንድን ነው? ወንዶች ናቸው፣ እንደዚህ ነው እንደዚህ ያደረጓት። ምናልባት አባቴን እንግዲህ በሱ ምክንያት ሊሆን ይችላል። እሳቸው በቃ አንተ ትጫቸው ልትሄድ ነው? ወዴት እሄዳለሁ ስትል አልነበረም? ቆይ እሺ እንግዲህ እኔ የምጠቀምኳት ብለሻለም። የማሜ ነጋት እኮ ካበቃ ሁሉ አያት አለሁኝ፣ ግን እሷ ባየችኝ ቁጥር እንደ እብድ ነው የሚያደርጋት። እንግዲህ ብትመጣ ብትረቅጠኝ ነው እንግዲህ ትላለች ማለት ነው። እባክሽ ቢቀርብኝ ይሻላል። እናትህን መተዋወቅ ፈልጋለሁ። ምን አው ባቡሬ፣ እስኪ እናትህ ጋር ውሰደኝ። አይሆንም፣ ለሌ አልወስድሽም። እንዴ ለምን እንግዲህ መፈነከት ካልፈለግሽ እንግዲህ እወስድሻለሁኝ እላታል ባቡሬ። ይሄን አክል ለአውሌ ቅርብሽ ብቀርብሽ ይሻላል። አይ አይቀርብኝም ባቡሬ አንተ ብቻው ውሰደኝ። እንዴት እንደማናገራት ታያለህ። አይ አይሆንም፣ አንድ ነገር ታደርግሻለች ሌሊ፣ አልወስድሽም። ባቡሬ እባክህን ውሰደኝ፣ ግን ምንም ነገር የሚባል ነገር የለም። ውሰደኝ፣ ላያቸው ፈልጋለሁኝ። እናት ማለት እኮ የሚረዳቸው ሰው ይፈልጋሉ ይሆናል። አይመስለኝም ሌሊ። እሱ ለኔ ተው። እርግጠኛ ነሽ? አዎ እንግዲህ ሁለቱም ለምለምና ባቡሬ የባቡሬ እናት ለማግኘት እንግዲህ ወጣ ይላሉ ማለት ነው። ያው የባቡሬ እናት ትንሽ አይምሮ ህመም ስላለባቸው ማለት ነው። እንግዲህ ፍቅርን እንግዲህ ቤዛ ስትመጣ ሮታ ማየ የለችም ስትል፣ አይ ፍቅር ቤዛ ወየ ፍቅርዬ፣ እማዬ ማየ የለችም። እሷ ለመኖሯን አይተሽ ነው አይመጣሽ፣ ምን ልትሰራለሽ? ኧረ አሁን ከማየ ጋር ነው የመጣሁት። የማየ ናት። እኔ እስከምመጣ ድረስ እስኪ ቆይ ከዛ በኋላ እናወራለን አለችኝ። ማያ ታደርገውም፣ አንቺ ውሸታም ውጪ። ለአዳይ ያሰብነው እኔ ላይ እንዴት አደርግሽ። አዳይ ናት አልኩሽ። ፍቅር አንቺ ውሸታም አንቺ ራስሽ ነሽ። እያለች ፍቅርም ከፊቴ ዞር በይለኝ። ፍቅር እንዴ ቤቴ መጣሽ? ዞር በይለኝ አሁኑን። ከቤት ውጪ አልወጣም። ዞር በይለኝ፣ እገልሻለሁ እያለችም እንግዲህ ሁለቱም እየተደባደቡ ይገኛሉ ማለት ነው። ብዙም አትልፊ እማዬ እስከምትመጣ እዚህ ቤት እቆያለሁ። ሌላ ነገር ካልፈለግሽ እዚህ ቁጭ በይ አንቺ ውሻ እጄን ልቀቂኝ፣ እያለች ሁለቱም እየተደባደቡ ይገኛሉ ማለት ነው፣ ፍቅርና ቤዛ ማለት ነው። በጣም በሚያስጠላ ሁኔታ እንግዲህ ሁለቱም ድብድብ ላይ ቀጠሉ ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ በዚሁ ሰናበታለሁ። ሀገራችንም ሰላም ያደርግልን። እንግዲህ ይህንን ቪዲዮ ከወደዳችሁት